ሊስታ መናት አልፋለን። ነገን በጉጉት እንድጠብቁ ፋሚሊዎች። ፎቶ ሲያነሳችሁ ባይ አብሪሽ በደንብ ነው የምንጠብቀው። እንዴ በደንብ ነው የምንጠብቀው። ውድ ተመልካቾቼ፣ ነጌ እንግዲህ ሩታ ለየት ባለ ነገር ሰርፕራይዝ የምትደረግበት ቀን ነው ማለት ነው። ቀደም ብዬ ፎቶ እፖስታለሁ ብሏል። አብሪሽ በደንብ ነው የምጠብቀው። ሌላው የዳኒና የጽጌ ጦርነት ቀጥሏል። ጽግዬ ደግ አደረግሽ። ትላንትና በፕሌን ውስጥ ያገኘኋት ልጅ ቀለበት አደርግላታለሁ ብሎ እያናደዳት ነበር። ዛሬ በተራዋ ሜሪና ጽጌ ፈረንጅን ፎቶ እንዲያነሳቸው አድርገው ዳኒ በዚህ ሁኔታ ቀጥል አድርገውታል፣ ማለት ነው። አቤት አቤት እናንተ ጦርነት እናንተ። ነገር ግን እነዚህ ሁለት ልጆች ምናክል እንደሚዋደዱ ነው የሚያሳየው ማለት ነው። ላይክ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወረህመቱላ ወረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆነው ከዚህ በፊት ቤተሰብ ሆናችሁ፣ ላይክ ሼር ኮመንት ለምታደርጉልኝ ለምታበረታቱን እዚህ በጣም አድርጌ ከልባ አመሰግናለሁ አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁን እንዳያችሁት ወይም እንዳደመጣችሁት የሙሽሮቹ የነ አብሪሽ እና የነ ሩታ እንዲሁም ደግሞ የነ ዳኒ ቪዲዮ ነው ማለት ነው። እንዳያችሁት ፏ ዘና ፍንትሽ ብለው መጥተዋል ማለት ነው። ማን ነው ልክ እንደኔ ተራ ተራ እየዞረ እያየ የነበረው ማለት ነው። አንዴ ዳኒ ቤት፣ አንዴ ፅጌ ቤት፣ አንዴ አብሪሽ ቤት፣ አንዴ ሩታ ቤት እያየ የነበረው ማለት ነው። እናንተ እውነት ነው የምላችሁ፣ አታስዋሹኝ። በቃ እናት እንደቀረችበት ሰው ነው ሚዲያው ስንጠባበቅ የምንውለው ማለት ነው። ለማንኛው ሰርታችሁልናል። እንዲህ ከመሸ ምን ሆናችሁ ነው አብሪሽና ሩታ ማለት ነው? ምን ነው ደግሞ ቤታችሁ ረሳችሁት እኮ የእናንተ የዩቱብ ቻናል እኮ ረሳችሁት። አረ፣ ምን እየሆናችሁን እንዴ? ለማንኛውም እንኳን ደህና መጣችሁልን። ዋናው መምጣታችሁ ነው። አምሮባቸው ውብ ሆነው እንግዲህ ዱባይ ላይ መጥተዋል ማለት ነው። ዛሬ በጣም ነው ያማረባቸው ማለት ነው። ያው የዱባይም ሁኔታ እየነገሩን ነበር። እኛ እንኳ አረብ ሀገር ላይ ያለ ነው የምናውቀው ነው። ሙቀቱ እያንገበገበን ነው ማለት ነው። በዚህ አጋጣሚ ዳኒም በቶሆን ሲል ታምም ያለው እያለ ነው። አይዞ አላህ ሀፊ ያድርግ ወንድማችን ማለት ነው። እንዲሁም ደግሞ አብሪሽ ሙቀት ሙቀት ሙቀት እያለ ነበረ። በቁምጣ ነው። እንዲሁም ደግሞ ማታ ሲኬታ ድሮ ቀን ነው የሚተኛው እያለ ነበረ። አዎ አረብ ሀገር እንዲህ ነው። እንኳንም አያችሁልን። እኛ ቀን ተኝተና ነው እኮ በዚህ እሳት ስንፈጋ ስንቃጠል ነው የምንውለው። አረ ቀለሟ ቀስ ብሶት ሽነት አውሪ ተይ አየሁን። ግድ የለም የኔ ብሶት ይቆየኝና እኔ ብቻ አይደለም ብዙ የማዳን ቅመሞችዬ ማለት ነው። በዚህ ቅመሙ በዚህ ሙቀት እኮ እየተቃጠልን ነው የምንሰራው ማለት ነው። ለማንኛውም እንኳን ደና መጣችሁልን በድጋሚ ማለት ነው፣ ውድ ተመልካቾቼ፣ የአብርሽና የሩታ ወዳጆች አድናቂዎች እንግዲህ ነጌ ሰፍ ብላችሁ ነው መጠበቅ ያለባችሁ ማለት ነው። ሙሽሪቱ ሩታዬ ነጌ ለየት ባለ ነገር ሰፕራይዝ አደርጋታለው። እንግዲህ ከክሩ ጋር ሳይሆን ያው ከጉሩቦ አባላት ጋር ሳይሆን ለብቻዋ ሰፕራይዝ አደርጋታለው። ቀደም ብዬ ፎቶ እለጥፋለው ኮሚኒቲ ላይ ብሏል። እንግዲህ እንጠብቃለን ማለት ነው አ ጠብቀን ሞክ እናደርግላቸዋለን ማለት ነው። ሞቅ ሸብረቅ እናደርግላቸዋለን ማለት ነው። ምንም ማድረግ አይቻልም። የሁለቱ ሙሽሮች ማለት ነው። ሌላው ደግሞ ከኢትዮጵያ የሚመጡ ለሰርጉ የሚመጡ ሰዎች አሉ። ሰርፕራይዝ እናደርጋቸዋለን እያሉ ነው። ማን ይሁን ማን ይሁን፣ እኔ ግን ሳስበው ሳስበው እነ ኤፍሬም ነው የሚመስሉኝ ማለት ነው። እነ ኤፍሬም ይመስሉኛል። ሀይሚና ኤፍሬም ነው የሚመስሉኝ ማለት ነው። እናንተስ ማንጠረጠራችሁ? እኔ ግን ሳስበው ሁለቱ ናቸው የሚመስሉኝ ሀይሚና ኤፍሬም የጋሽዬ ልጆች ማለት ነው። እነሱ የሚመጡ ነው የሚመስለኝ ማለት ነው። ሌላው የዳኒና የጽጌ መበሻሸቅ፣ እኔ ግን የእውነቴን ነው ምላችሁ፣ ሁለቱ ሲበሻሸቁ ዘና ነው የሚያደርጉኝ ማለት ነው። ዘና አቤት፣ የዳኒ መብሸቅ፣ የዳኒ ቅናት እኮ አያምጠው አልኳችሁ። ድምቀቶች ናቸው ከእነዚህ ሁለት ልጆች ማለት ነው። ሩጥ ማናት ጽጌም በዳኒ ትቀናለች፣ ዳኒ በፅጌ ይቀናል ማለት ነው። ትናንትና እንግዲህ እንዳያችሁት ፕራንክ አድርገዋት ነበረ። አውሮፕላን ላይ ያገኘዋት ልጅ ቀለበት ሊያደርግላት ነው ሲላት፣ ጭርጭር አለች ማለት ነው። ጭርጭር አለች ተናደደች ማለት ነው። እንዴት ምናምን በቃ ሰርጉ አትረብሽ ብላ ያው በጣም ተጨናነቀች። ከዚህ በፊት ያው ስለምትሰደብ አንቺ ነሽ የረበሽ ምናምን ስለምትባል አሁንም ሰርጉ በነሱ ጉዳይ የሆነ ነገር የሚሆን ነበር መሰላት ማለት ነው እና ተናዳ ነበረ በቃ አቁም እያለችው ነበር። ዛሬም ደገማት። እንግዲህ በትናንሽ ሰርጎች ውስጥ በትላልቅ ሰርጎች ውስጥ ትናንሽ ሰርጎች አይጠፉ ብለሃል። ስለዚህ እኔ ፈረንጅ ነው የማገባው፣ ገና ዱባይ እንደገባው ትክሻ ይነግሮኛል፣ ትክሻ ቀሎኛል ብላለች ማለት ነው ፅጌ። በቃ ፈረንጅ ልታገባ ነው። ለማንኛውም እንኳን ደስ አለሽ። በቃ ከአበሻ ወደ ፈረንጅ ጎ ብላለች ማለት ነው ፅጌ ወደ ፈረንጅ ጎብላለች ማለት ነው። ለማንኛውም የሜሪ አነጋገር ማነው የገረመው ማለት ነው ማን እንደ ሀበሻ ማን እንደ ሀገር ልጅ የሀገር ልጅ እኮ ሀበሻ ማለት እኮ ኩራት ነው እያለቻት ነበር። መኩራራት፣ መዝናናት እያለች እየቀለደችባት ነበር። ለማንኛውም ይመቻችሁ። በጣም ነው የምታምሩት ማለት ነው ውቦች የሀገሬ ልጆች። ዘናፈታ በሉ እናንተ በቃ ሰርጉ ከመምጣቱ ገና ሰርጉ ከመድረሱ በፊት እኮ ዘና ፈታ እያሉ ነው ያሉት፣ ማለት ነው። ይመቻቹ ያው አብሬሽ ምንድን ነው ያለው? ሩዝ ነው እዚህ ሀገር ላይ ሉስ አረ ምን ነው አብሬሽ፣ ምን ምን የመሰለ ሬስቶራንት አለ እኮ እንዲህ፣ የሀበሻ ለነገሩ አለ ብለዋል፣ እንጀራ ሲናፍቀን ወደዛ ነው የምንሄደው እያለ ነበረ አብሪሽ፣ ጀግናው አንበሳው የጋሽዬ ልጅ ማለት ነው ሙሽራው ዘምነን እያለ። ለማንኛውም ይመቻችሁ፣ መልካም መዝናናት ጊዜ ይሆንላችሁ ነው የምለው ማለት ነው። ውድ ተመልካቾቼ ላይክ አድርጉ፣ እናንተ ላይክ አድርጉ። ምን ሆነችሁ ነው ግን ላይክ ሳታደረጉ ከቤታችን ውጥት፣ የምትሉት ማለት ነው። ምን አጠፋንባችሁ ምን አደረግን? እውነቴን ነው የምላችሁ፣ በዚህ ሰሞን አልሀምድሊላሂ ግን በጣም አመሰግናለሁ። ከትናንት ወዲያ ከተናገርኳችሁ በኋላ ከነገርኳችሁ በኋላ ቤቴ በጣም እየተመታ ነው። ኳርቋችሁ በኋላ ላይክ አድርጋችሁ ቤቴ አንቀሳቅሳችኋል ማለት ነው። አሁን ከልቤ ነው የማመሰግነው። ነገር ግን ደግሞ በይበልጥ እንዲንቀሳቀስ እኔ የሚጠላኝ ሰው ያለ አይመስለኝም። እኔ ሰው አልነካ፣ ሰው አልሰድብ። በቃ ጀስት ፈታ ነው። ዚስ ማይ ፈታ ማለት ነው። ቤቴ ማለት ነው። ትልቁ ስድቤ ዘረጦ ነው። በቃ ዘረጦ ማለት እኔ ዘና ብዬ እንትን ምልበት ነው እንጂ ስድብ አይደለም እና በቃ ቤቴን በምንም ተአምር አትምቶብኝ እውነቴን ነው ሙላችሁ። በቃ ላይክ እያደረጋችሁ አበረታቶኝ። እኔ እኮ ስደተኛ እህታችሁ ነኝ። እውነቴን ነው ሙላችሁ። ስደተኛ እህቴ ማለት እህታችሁ ማለት ነው እና ላይክ አድርጋችሁ ዩቲዩብ ላይ ስላንቀሳቀሳችሁልኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አሁንም ላይክ እያደረጋችሁ ከዚህ የበለጠ እንዲንቀሳቀስ እንዲቀሳቀስ እኔም በርትቼ ጉልበት ኖሮኝ እንድሰራ አድርጉኝ ማለት ነው የሀብሪሽና የሩት ታዬ አድናቂዎች ወዳጆች ማለት ነው። ነጌ ጠብቁ፣ የሩታዬ ሰርፕራይዝ ጠብቁ። በጉጉት ነው የምንጠብቀው። እኔ ማ እኔ እውነቴ ነው የምላችሁ ስንት የመሰላችሁ ኮሚኒቲያቸው የማየው ማለት ነው ከምኔው ፎቶ ለጠፉ እያልኩኝ ማለት ነው። እና ነጌ በጉጉት ነው የምንጠብቀው። ምንድን ነው ሰርፕራይዝ የምትደረገው ሩታ? እኔ እንጃ። ሩታ ብቻ ሳይሆን እኛንም ራሱ እንቅልፍ የሚመጣብን አይመስለንም ማለት ነው። አይመስለኝም። ሩታ ምን ነው ባልነገርከኝ አሁን እኮ ሆዴን ያመኛል እያለች ነበር ሩታዬ። አንቺን ብቻ ሰጥቶኝ እኛ ራሱ የወሬ ጥማቱ ሆዳችን ያሳምመናል፣ እንዲህ በአፍጢማችን ድፍት ያደርገናል ማለት ነው። ጠላታችን ይደፋ። እደፋለሁ ካልሽ እዛው ተደፊ እንጂ እንደትሉኝ፣ እኔም ጠላቴ ምን በወጣኝ እደፋለሁ። ለማንኛውም ሰላም እደሩልኝ። በወዳችኋለሁ አሰላሙ አለይኩም ራህመቱላሂ ወበረካቱ ባይ